የፖስቴሪዮሪ አርጊመንት ከኤክስፒሪየንስ በመነሳት ነው ጀስቲፋይ ለማድረግ የሚሞክረው። ስለዚህ ኮዝሞሎጂካል አርጊመንቱ አምስት አርጊመንት ነው የሚሰጠን። ሴንት ቶማስ አኪነስ። ሶ ስለሱ መናገር አለብኝ። ሴንት ቶማስ አኪነስ ድ እንዴት አርጎ አሳምሮ የእውነት እኔ ባይነግረ ኖሮ ራሱ እሱ መሆኑን በጣም ቁጭ ነው ያደርገው የሚታወቅበት፣ ቤቢ ፌስ የሆነ እስላእና ድንቡሼ ነው የሚባለው ነገር ነው እና ኤኒዌይ አንፎርቹኔትሊ ገድ አንፎርቹኔትሊ ያልኩት ከቤተሰቦቹ አንጻር ነው። ገዳም ነው የገባው እሱ እና ቤተሰቦቹ ግን ቆንጆም ስለሆነ በጣም የተማረ ስለሆነ በጣም እንዲያገባ ይፈልጉ ነበር። እና ኢቨን አንድ ቤት ውስጥ ቆልፈውበት መውጫ የሌለው ቤት ውስጥ ሴት ላኩበት ወላጆቹ፣ እናትና አባቱ እና ያው ታሳስተዋል፣ አይቀርም መሸነፉ አይቀርም ብለው ነው። ግን እሱ በመስኮት አንሶላ አንትን አድርጎ በመስኮት ነው ያመለጠው። ሴቷንም የሸሸው ወይም ሌላ ነገር አላትና አምልጦ ሄዶ ስቲል ሴሊቤት እንደሆነ ነው። ኖርዌይ ሞተውና ሴንት ቶማስ አኪነስ የሜዲቫል ፔሬድ ካፈራቸው እጅግ በጣም ትልቅ ማይንዶች ውስጥ አንዱ ነው። ሶ የትልቅነቱ አንዱ መገለጫ ከክርስትና ከእስልምናም ከሃይማኖት ሩቅ ነው የሚባለውን የአሪስቶትልን ስራ ክርስትና ያጠመቀው ሴንት ቶማስ አኪነስ የፕሌቶ ስራ ምናልባት ፕሌቶን አንስታችሁት ከሆነ ፕሌቶን ያልተጠመቀ ክርስቲያን ሁሉ የሚሉት ሰዎች አሉ። ለሃይማኖት በጣም የቀረበ ነው የፕሌቶ አስተሳሰብ እና ሴንት ኦገስቲን። ቅድም ያላነሳሁት አንድ ነጥብ፣ ሴንት አንሰለም ብዙ ጊዜ ትንሹ ኦገስቲን ተብሎ የሚጠራበት ሁኔታ አለ፣ የሴንት ኦገስቲንን ፈለግ ተከትሎ ስለሄደ። ሴንት ኦገስቲን ሁለተኛው ትልቁ የዛ ዘመን ፈላስፋ የመጀመሪያው ነው እንደውም፣ ከሴንት ቶማስ አኪናስ ይቀድማል። እና ለእሱ ፕሌቶን የፕሌቶ ስራ ወደ ሃይማኖት ማምጣት ብዙ አልከበደውም፣ ለሴንት ኦገስቲን። ሴንት ቶማስ አኪናስ ግን ትልቅ ዋጋ ነው የከፈለው ማለት ይቻላል። የአሪስቶትልን ስራ እንደውም በእርግጠኛ አደለውም ዓመተ ምሕረቱ ጽፌው ከሆነ የካቶሊክ ፖፑ 1880 ምናምን አካባቢ የሴንት ቶማስ አኪና ስራ የካቶሊክ ዶክትሪን እንዲሆን አውጀዋል። 1880 ምናምን ኢንዳይሬክትሊ የአሪስቶትል ስራ ነው ማለት ነው፣ ክርስቲያናይዝ ተደርጎ የካቶሊክ ዶክትሪን ሆኖ የቀጠለው። እና ይህን ያህል ተጽዕኖ ያለው ሰው ነው። የአሪስቶትል ተጽዕኖውን አሁን በአርጊመንቶቹ ላይ እናየዋለን። በአስራ 13 ተኛው ክፍለ ዘመን ነው የነበረው። ሴንት ቶማስ አኪናስ ግ ሴንት ኦገስቲን በስድስተኛው ነው። ሁለቱም በሜዲቫሉ ፔሬድ መግቢያና መዝጊያ ላይ ያሉ ሰዎች ናቸው። በ የዘመኑ ጃያንት ተብሎ የሚገለጹት የሴንት ቶማስ አኪናስ ትልቁ ስራውን ሱማ ቴዎሎጊካ ይባላል። ሀየር ቴኦሎጂ እንደ ነው ሱማ ማለት ሙ ከፍ ያለ ማለት ነው ሱማ ቴዎሎጊካእዛ ኮዝሞሎጂካል አርመንቱን በአምስት መልክ ያስቀምጠዋል። የመጀመሪያው አርመንት ሮ ን ይለዋል አ እቺ ሞሽን የምትለዋ ቃል ከአሪስቶትል የወሰዳት ስለሆነ እኛ በሚገባ ጥ ቃል ብናስቀምጠው ቼንጅ ማለት ሽን የሚለው ቃል እንቅስቃሴ ብቻ ሳይሆን ማንኛውንም ነገር ለምሳሌ ልብስ ፌድ ሲያደረቅ ሞሽን ነው ማንኛውም ቼንጅ ነው። አርጊውመንት ፍሮም ሞሽን ይለዋል። ይህ አርጊውመንት የጋድን ኤግዚስተንስ እንዴት ነው ፕሩቭ የሚያደርገው ስንል ይህንን አርጊውመንት ለመረዳት ትንሽ ወደ አሪስቶትል እንመለስ እና አሪስቶትል በፖቴንሺያሊቲ እና አክቹዋሊቲ መሀል የሚያነሳው ግንኙነታል። የአሪስቶትል ሜታፊዚክስ በጣም በብዙ ቮሊዩሞች የተዘጋጀ ነው እና እዛ ላይ ፖቴንሻሊቲያ እና አክቹዋሊቲ መሀል ሲያነሳ ቼንጅ ማለት ይላል አሪስቶትል በተለይ ፈንዳሜንታል ቼንጅ የምንለው ከፖቴንሺያል ወደ አክቹዋል የሚደረግ ሽግግር ነው ይላል ስለዚህ ለምሳሌ ችግኙ ዛፍ ሲሆን እንቁላሉ ጫጩት ሲሆን ምንድን ነው የምናየው ይላል እንቁላሉ አክቹዋሊ እንቁላል ነው ፖቴንሺያሊ ግን ጫጩት ነው ለውጥ ማለት በፖቴንሺያል ደረጃ ያለንን አቅም አክቹዋላይዝ ማድረግ ነው ስለዚህ ሰዎች የማይበሩት ለምንድን ነው መብረር አክቹዋላይዝ የማናረገው በፖቴንሻል ደረጃ ስለሌለ ነው የማብራራት ስለዚህ ለውጥን ወይም ሞሽንን አሪስቶትል የሚገልጸው ከዚህ አንፃር ነው ከፖቴንሻል ወደ አክቹዋል የሚደረግ ሽግግር አድርጎ ነው የሚያስቀምጠው እንደዛ ከሆነ ግን ይላል አሪስቶትል የአሪስቶትል አርጊመንት ነው ምንድነው የሚለው አሪስቶትል ሁሉም ነገር ከፖቴንሻል ወደ አክቹዋል ከሆነ ለውጥ ሁሉም ነገር ፖቴንሻል ያለው ነገር ከሆነ ይለናል አሪስቶትል ፖቴንሻሉን እንዴት ነው አክቹዋላይዝ የሚያደርገው? ወይም በሌላ ቋንቋ ሁሉም ነገር በእምቅ ደረጃ በችሎታ ደረጃ ያለ ከሆነ ይሄንን እምቅ ችሎታ ወደ አክቹዋላይዝ የሚቀይርለት ማነው ነው ራሱን በራሱ ሊቀይር አይችልም። ራስን በራስ መቀየር ማለምን ማለት ነው፣ አት አዘ ሴም ታይም ፖቴንሻሉን አክቹዋሊ መያዝ ማለት ነው ያንን ኳሊቲ። ይህን በምሳሌ ለማስረዳት እንጨትና እሳትን እንውሰዳቸው። እንጨት አክቹዋሊ እንጨት ነው። ፖቴንሻሊ ግን የሚነድ ነገር ነው። ሶ ይሄ የሚነድ ነገር እንጨት አ የመንደድ ፖቴንሻሉን አክቹዋላይዝ የሚያደርገው አክቹዋሊ እየነደደ ያለ ነገር ሲያገኘው ማለት እሳት። እንጨት ፖቴንሻሊ የሚነድ ነው። እሳት ግን አክቹዋሊ የሚነድ ነው። ስለዚህ እንጨትን ከፖቴንሻል ወደ አክቹዋል ከሚነድ ነገር አክቹአል እየነደደ ወዳለ ነገር ለመለወጥ ኦሬዲ እየነደደ ያለ ነገር ያስፈልጋል። ስለዚህ ይሄም ያሳየን ምንድነው በፖቴንሻል ደረጃ ያሉ ነገሮችን አክቹአላይዝ ለማድረግ ኦረዲ አክቹአል የሆነ ነገር መኖር አለበት። ስለዚህ ሁሉም ነገሮች ፖቴንሻል ብቻ ሊሆኑ አይችሉም፣ ማለት አሪስቶትል ቢያንስ አንድ ፖቴንሻል የሌለው አክቹአል ብቻ የሆነ ነገር መኖር አለበት። ይሄ አክቹአል የሆነ ነገር ነው ሁሉንም ነገሮች ከፖቴንሻል ወደ አክቹአል ለውጥ እንዲያደርጉ የሚያግዛቸው ሰው ይሄ አሪስቶትል ዘ አንሙቭድ ድሙቨር ብሎ የሚጠራው ወደ አሪስቶትል አንገባ፣ ግን እችን ያህል ከያዘን ፖቴንሻል እና አክቹዋል መሀል ያለውን ግንኙነት በዚህ መሰረት ምንድን ነው የሚለው ቶማስ አኪነስ ሁሉም ነገር ፖቴንሻል ሊሆን ጋር ፖቴንሻል የለውም ሲል አሪስቶትል ግን እንደ ድክመት ሳይሆን እንደ ጥንካሬ ይሉኛል። ፖቴንሻል የለውም አለምን ማለት ነው ሁሉንም ነገር አክቹዋል አይዛርኩ የቀረው ነገር የሚሆነው ነገር ነገር የለም ለማለት ነው ሴንት ቶማስ አኪነስ አርጊመንት ፍሮም ሞሽን የሞሽኖች ሁሉ መነሻ ይሄ ነው ብሎ ነው የሚያስቀምጠው ማለት ነው ጋድ ኤግዚስት ለማድረጉ አንዱ ምልክት ምንድን ነው አለም ላይ የምናየው ለውጥ ነው ማለት ነው ለውጥ የሁሉ አክቹዋላይዜሽን ሊኖር የቻለው ኦልሬዲ አክቹዋል የሆነ ነገር ስላለ ነው ነው ከጀርባ አንደኛው እሱ ነው ሁለተኛው አርጊመንት ፍሮም ኤፊሽንት ኮዛሊቲ ይለዋል ኤፊሸንት ኮዛሊቲ ይህንንም ለማስረዳት የግድ ወደ አሪስቶትል መግባት ይኖርብናል። አሪስቶትል ቅድም ለውጥን ይገልጸዋል ብለናል። ለውጥ ማለት ከፖቴንሻል ወደ አክቹዋል መሄድ ነው ይለናል። ግን የለውጥ መንሥኤዎችስ ምንድን ናቸው? ለውጥ ማለት በዚህ መልክ ከሆነ እንዲለወጥ የሚያደርጉት ምንድን ናቸው ሲል አራት አይነት ለውጦች ያሉ ይላል አሪስቶትል። በአሪስቶትል አገላለጽ ማቴሪያል ኮዝ አለ፣ ፎርማል ኮዝ አለ ኤፊሸንት ኮዝ አለ፣ ከዛ ፋይናል ኮዝ አለ። አራት ኮዞች። ለውጥ ማለት በእነዚህ በአራት ምክንያቶች የሚመጣ ነው። ማቴሪያል ኮዝ የሚለው ነገሩ የተሰራበትን ነገር ነው። ነገሩ የተሰራበት ነገር፣ ለምሳሌ የዚህ ጠረጴዛ ማቴሪያል ኮዙ እንጨትና ብረት ነው። ነገሩ የተሰራበት ነገር ለነገሩ አንዱ ምክንያት ነው፣ አንዱ መንስኤ ነው። ማቴሪያል ኮዝ እሱ ነው። ሁለተኛው ፎርማል ኮዝ ነው። ፎርማል ኮዝ የነገሩ ምንነት ነው ይሏል። በፕሌቶ ቋንቋ ፎርሙ ነው ፎርሙ ነው። ለምሳሌ የዚህ ጠረጴዛ ፎርሙ ምንድነው ስንል ጠረጴዛነት ነው። ምንነቱ ማንነቱ። ሶ ያም ለሱ መምጣት ሌላው አስተዋጽኦ የሚያደርግ ነው። አሪስቶትል እንደ ፕሌቶ ፎርሙ ውጭ ነው ብሎ አያምነው። አሪስቶትል አሪስቶትልና ፕሌቶ መሀል ያለው ልዩነት አንዱ ይሄ ነው። ኢማነንስ እና ትራንስሴንደንስ እንላቸዋለን። ፕሌቶ ፎርማቸው ከነሱ ውጭ ነው ያለው ይላል አሪስቶትል ደግሞ ፎርሙ ያለው እዛው ውስጥ ነው ነው የሚለው። ሰውነትን የምታገኙት ፕሌቶ እንዳለው ሌላ ዓለም ሳይሆን ሰዎች ውስጥ ነው ነው የሚለው አሪስቶትል። ስለዚህ ለነገሮች አንዱ ምክንያት ይሄ ፎርማል ኮዝ ነው ማለት ነው። ማቴሪያል ኮዝ፣ ከዛ ፎርማል ኮዝ። ሶስተኛው አሁን የበልጥ የሚመለከተን ኤፊሽንት ኮዝ ነው። ኤፊሽንት ኮዝን ፕሮክሲሜት ኮዝ ይለዋል፣ ወይም ኢሚዲየት የሆነው ኮዝ። ለምሳሌ የዚህ ጠረጴዛ ኤፊሽንት ኮዙ አናጺ ነው። ኢሚዲየት ያንን ነገር የሚለውጠው እኛ በተለምዶ ኮዝ ብለን በግልጽ የምንረዳው እሱን ኤንት ኮዝ ይለዋል። አራተኛው ፋይናል ኮዝ ነው። ይ አሪስቶትል የብቻው ነው ማንም ሰው ያላሰበው ማንም ሰው አይቶ የማያውቀው ፋይናል ኮዝ የሚለው አሪስቶትል ግ ንዱን ነው ፐርፐ ነው። ይሄ ጠረጴዛ የተሰራበት እቃ ለማስቀመጥ ነው። አሪስቶትል ምንድው የሚለው እቃ ማስቀመጥ ባይኖር ኖሮ ጠረጴዛ አይኖርም ነበር። ለእቃው መምጣት ምክንያት የሆነው የእቃው ፐርፐስ ነው። የአሪስቶትል ሜተድ ብዙ ጊዜ ቴሌሎጂካል የሚባለው ለዛ። ስለዚህ ለነገሮች ለምሳሌ እሱ የሚሰጠው ሀውልት ነው በነሐስ የተሰራ ሀውልት አለ ይላል። ነሐሱ ማቴሪያል ኮዝ ነው። ሀውልትነት ፎርማል ኮዙ ነው። ቀራጹ ኤፊሸንት ኮዙ ነው። ሀውልቱ ደግሞ ለአድዋ ክብረ በዓል ወይም ለሆነ ሴርሞኒ እሱ ደግሞ ፋይናል ኮዙ ነው ማለት። ስለዚህ እነዚህን አራት ኮዞች ያነሳል። ከነዚህ ውስጥ ቶማስ አኪነስ የሚጠቀመው ኤፊሸንት ኮዝ ነው። ሶ ኤፊሸንት ኮዛሊቲን በመጠቀም እንዴት ነው ፕሩቭ የሚያደርገው ስንል ዓለም ላይ የምናያቸው ነገሮች ሁሉ ኮዛ ናቸው። አሪስቶትል ባለመስ ዘፊሎሶፈር ነው የሚለው፣ አዚፍ ሌላ ፊሎሶፈር እንደሌለ ሴንት ቶማስ አኪናስ መጽሐፎቹ ላይ ዘፊሎሶፈር እንዳለው እያለ ነው የሚጠቅሰው እዛ ላይ የሚያነሳው ምንድነው ፈላስፋው እንዳለው ዓለም ላይ ምን አለ? ኮዞች አሉ። ዓለም ላይ ያሉ ነገሮች ሁሉ ኮዝ አላቸው። እያንዳንዱ ነገር ኤፊሸንት ኮዝ አለው። ሶ ያ ኤፊሸንት ኮዝ ራሱ ሊሆን ይችላል ወይ ብለን ስናነሳ፣ ያ አንድ ነገር የራሱ ኤፊሸንት ኮዝ ሊሆን አይችልም። ለምንድነው ሊሆን የማይችለው? የራሱ ኤፊሸንት ኮዝ ለመሆን ከራሱ በፊት ኤግዚስት ማድረግ ሊኖርበት፣ ምክንያቱም ኤፊሸንት ኮዝ ማለምን ማለት ነው ያንን ነገር የሚሰራው ነው ስለዚህ አንድ ነገር ራሱን ለመስራት ከራሱ በፊት ኤግዚስት ማድረግ ይኖርበታል ይሄ ደግሞ ሊሆን አይችልም ስለዚህ ይሄ ኤፊሽንት ኮዛሊቲ የሚነግረን ሁሉም ነገሮች ኮዛ አላቸው ነው ነገር ግን እንዲህ እያል እስከ ዓለም መጨረሻ መሄድ እንችላለን ወይ ይላል ሴንት ቶማስ አኪነስ ሁሉም ነገር ኮዛ አለው እዚህ ጋር ይሄ ኮዛ አለው ይሄ ይሄ ነው ኮዙ የዚህ ኮዝ ይሄ ነው እያለ እስከ ምን ድረስ መሄድ እንችላለን አድ ኢንፊኒቱም ከሄድን ያምን ማለት ነው መጀመሪያ ከሌለው ኮዙ ሁለተኛ አይኖረው፣ ሁለተኛ ከሌለው ሶስተኛ አይኖረው፣ ሶስተኛ ከሌለ አራተኛ አይኖረው፣ አራተኛ ከሌለ አምስተኛ አይኖረው። ስለዚህ ጭራሽ ኮዝ አይኖርም ማለት ነው። ለዚህ ምን እንድናረግ ያስገድደናል? አንድ ቦታ ላይ መቆም አለበት ማለት ነው። ያ የሚቆምበት ቦታ ጋድ ነው ይለናል። ሶ ያ የመጀመሪያው ኮዝ ዘ አን ሙቭድ ሙቨር ዘ አን ኮዝድ ኮዝ ያለው አሪስቶተል ጋድ ነው ይለናል ሴንት ቶማስ አኩዊናስ። ሶ ይሄ ሁለተኛው ከኤፊሺየንት ኮዛሊቲ አንፃር የሚያነሳው ነው። ሶስተኛው ከ ፖሲቢሊቲ እና ነሰሲቲ አንጻር የሚያነሳው ነው። ይህን ትንሽ ከአሪስቶትል የተወሰደ ነው። ምንድን ነው የሚለው፣ ዓለም ላይ የምናያቸው ነገሮች ኦልሞስት ሁሉም ነገሮች ር ፖሲብል ቱ ቢ ኖ ቱ ቢ ይላል። ሁሉም ነገሮች ዛሬ አለን፣ እኛ የማንኖርበት ዘመን ይመጣል። የሚያሳየው ምንድን ነው? ኢቲዝ ፖሲብል ፎር ስ ኖ ቱ ቢ፣ የማንሆንበት ዘመን ይመጣል። ዓለም ላይ ያሉ ነገሮች ሁሉ ቱቢ ኦር ኖት ቱቢ የመሆንም ያለመሆንም አቅም ያላቸው ናቸው ይለናል። ግን ሁሉም ነገሮች የመሆንም ያለመሆንም አቅም ካላቸው ያ ማለት የሆነ ጊዜ ላይ አይሆኑም ማለት ነው። እኔም ለምሳሌ አንተ እኮ እዚህ ምድር ላይ እንዳለኸው ሁሉ ላትኖርም ትችላለህ ማለት ምን ማለት ነው? የሆነ የማንኖርበት ጊዜ ይመጣል ማለት ነው። ሶ እንደዛ ከሆን ሁሉም ነገሮች የማይኖሩበት ጊዜ የሚመጣ ከሆነ ከዛ እንዴት ነው መኖር የሚጀምረው? ሶ ይሄ ቤዚክ የሆነው የፊሎሶፊ ፕሪንሲፕል ነቲንግ ካምስ አውት ኦፍ ነቲንግ የሚለው ማለት ነው። የሆነ ጊዜ ሁሉም ነገሮች የመሆንም ያለመሆንም አቅም ካላቸው የሆነ ጊዜ ላይ ሳይሆኑ ከቀሩ ከዛ መሆን እንዴት ነው የሚመጣው? ምክንያቱም ባልሆነ ሁሉም ነገር። ስለዚህ ሁሉም ነገሮች ፖሲብል አደሉ፣ ቢያንስ አንድ ነገር ነሰሰሪ መሆን አለበት ይለናል። ሁሉም ነገሮች ፖሲብል ከሆኑ ምንድን ነው? ቱቢ ኖቱቢ መሆን ይችላሉ ማለት ነው። ነሰሰሪ ቢንግ ማለት ግን ምን ማለት ነው? አለመሆን የማይችል ነው። ሁሌ መሆን ያለበት ሁሌ መሆን ያለበት ነገር ካለ ነገሮች ባይሆኑ እንኳ ምን ሊያደርግ ይችላል? እንደ አዲስ ሕይወት ሊጀምር ይችላል። ስለዚህ የዚህ ነሰሰሪ ቢንግ አስፈላጊነት በምንድን ነው የሚገለጸው ማለት ነው። ሁሉም ነገሮች ፖሲብል ብቻ የሚሆኑ አይችሉም። አብዛኛው ነገር ፖሲብል ነው፣ ግን ሁሉም አይደለም። ለምን ነሰሰሪ ቢንግ ከሌለ ነገሮች ሁሉ የሆነ ጊዜ ላይ ያቆማሉ ማለት ነው። ስለዚህ ነገሮች ደግሞ ስላልቆሙ ዓለም ላይ ቀጣይነታቸውን ስለምናይ ይሄ የሚያሳየን ምንድን ነው? ነሰሰሪ ቢንግ መኖሩን ነው። ያ ነሰሰሪ ቢንግ ጋድ ብለን እንጠራዋለን ይላል ቶማስ አኩዊናስ። አራተኛው ፍሮም ዘ ግራዴሽን ኦፍ ቲንግስ ይለዋል። ግራዴሽን ግሬድ ግራዴሽን ኦፍ ቲንግስ ዓለም ላይ ስናይ ሰዎች ምንስ ያው ከዓለም ነው የሚነሳው። ለዚህ ነው ቅድም ኤፖስቴሪዮራይ ነው ያልኳችሁ። ፕሩፉ ከሚታይ ነገር ነው ከሚዳሰስ ነገር ነው። የጋድን ኤግዚስተንስ ፕሩፍ ለማድረግ የሚሞክረው ሰው ዓለም ላይ ለምሳሌ፣ አቶንትና እኮ ከአቶንትና የተሻሉ ጥሩ ሰው ናቸው እንላለን። ኦኬ ምን ማለት ነው? አቶንትና ሁለቱም ጥሩ ናቸው፣ ግን አቶንትና የተሻሉ ጥሩ ናቸው። ግሬድ እንሰጣለን። ንጽጽር ኮምፓራቲቭ የሆነ ስራ ሰብለ ቆንጆሎች ግን ሳራ ትበልጣታለች። ምን ማለት ነው? ሁለቱም ቢዩቲፉል ናቸው። ነገር ግን ሞር ቢውቲፉል ሌስ ቢውቲፉል፣ ሞር ጉድ ሌስ ጉድ፣ ሞር ኖብል ሌስ ኖብል። እነዚህ ነገሮች ከየት ነው የመጡት? አንድ ነገር የተሻለ ጥሩ፣ የተሻለ ቆንጆ፣ የተሻለ ቅዱስ የምንለው ከምን ጋር አነጻጽራ ነው? ሴንት ቶማስ አኩናስ የሚለው ምንድነው? ንጽጽራችን ከኖብለስት ጋር ነው። አንድ ነገር ፍጹም መልካም ለሆነው በቀረበ ቁጥር የተሻለ መልካም እንለዋለን። አንድ ነገር ፍጹም መልካም ከሆነው የራቀ በመጣ ቁጥር ሌስ መልካም እንለዋለን። ይሄ ሌስ፣ እና ጉድ ሞር የሚለው ኮንሰፕታችን ኮምፓራቲቭ ብቻ ሳይሆን ሱፐርላቲቭ ነገር መኖሩ ነው የሚጠቁመናል። ያ ሱፐርላቲቭ ነገር ጋድ ነው ይላል። ሶ ሰዎች የገሌ ስራ ከገሌ ስራ የተሻለ ቅዱስ ነው ሲሉ እዛ ጋር የሚያስቀምጡት መለኪያ ፍጹም ቅዱስ የሆነን ነገር ነው። ለፍጹም ቅዱስ መቅረብ የተሻለ ቅዱስ ያደረገናል ማለት ነው። ይሄ ፕሌቶም የሚያነሳው ዘ ፎርም ኦፍ ዘ ጉድ የሚለው ማለት ነው። ለፎርም ኦፍ ዘ ጉድ በቀረበ ቁጥር አንድ ነገር የተሻለ ጉድ ነው፣ በራቀ ቁጥር። ይሄ አራተኛው ፍሮም ዘ ግራዴሽን ኦፍ ቲንግስ ነው የሚለው። አምስተኛው ፍሮም ዘ ገቨርናንስ ኦፍ ዘ ወርል ፍሮም ዘ ገቨርናንስ ኦፍ ዘ ወርልድ። ሶ ይህም ዓለምን በማየት ነው የምናገኘው። ዓለምን ስናይ ምንድን ነው የምናየው ይላል ሴንት ቶማስ አኳይነስ። የምናየው ኦርደር ነው ይላል። በኋላ ቴሌሎጂካሉም ላይ እናነሳዋለን። የምናየው በጣም የሚደንቅ ለምሳሌ፣ ማሰብ የማይችሉ ነገሮች፣ ማቀድ የማይችሉ ነገሮች በእቅድ ሲመሩ እናያለን ይላል። ለምሳሌ በጣም ብርዳማ በሆነ ቦታ የሚኖሩ እንስሳት ጸጉር ሲያበቅሉ እናያለን። ቀበሮ ራሷን ለመከላከል ይሄ የተንኮል ነው፣ ከኒንግ የምንለው ባህሪ አላት። ሁሉም እንስሶችም፣ ተፈጥሯዊ የሆኑ ነገሮች በሙሉ ራሳቸውን የሚመሩበት ስርዓት አላቸው። ሶ ይሄ ስርዓት ከእነሱ ሊመነጭ አይችልም። ምክንያቱም እነሱ ኢንተሊጀንት አደሉ፣ ራሽናል አደሉ ስለዚህ ከጀርባቸው ይሄንን ሥርዓት የሰጣቸው ኢንተሊጀንት ቢንግ አለ ማለት ነው። ሶ ይሄ ከአሪስቶትል የወሰደው አንድ ሀሳብ አሪስቶትል ሜታፊዚክሱ ላይ ምን ይላል? ኔቸር ዳዝ ነቲንግ ኢን ቬን ይላል። ተፈጥሮ ሳያስፈልግ የሰራችው ነገር የለም ይላል። በተፈጥሮ ያለ ነገር በሙሉ ጥቅም ብቻ ሳይሆን ግብ አለው የሚመራበት። ሰ ቅድም ያልኳቸው አሪስቶትል ቴሌሎጂካል ነው ሜተዱ የሚባለው ከግብ ነው የሚነሳው እና ግብ አላቸው የሚሄዱበት ዓላማ አላቸው። ግን ዓላማው የነሱ አይደለም፣ ምክንያቱም እነሱ ዓላማ መተለም አይችሉም። እነሱ ኢንቴሊጀንት ቢንግ አይደሉም። ስለዚህ ከጀርባቸው ይህንን ሊተልምላቸው የቻለ ፓወር አለ፣ እሱም ጋድ የምንለው ነው ይላል። ስለዚህ የሴንት ቶማስ አኪናስ ኮዝሞሎጂካል ፕሩፍ በእነዚህ አምስት የተለያዩ ኢምፒሪካል የሆኑ ፕሩፎች የታገዘ ነው ማለት ነው። ሶስተኛው ቴሌሎጂካል የምንለው ነው።